ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ይመስገን ደህና ነኝ፣ ሁሉ ሰላም፣ ሁሉ መልካም። ዛሬ ደግሞ እንግዲህ ይችን የመሰለች ቆንጆ ምሳ አብረን እንሰራለን። ጤናማ የሆነ ግብአቶችን እማሳያችኋለሁ። ውድ ቤተሰቦቼ ከኔ ጋ አብራችሁ ቆዩና አብረን እንሰራለን። ወደ ስራ እገባለሁ። ውድ ቤተሰቦቼ የትም እንዳትሄዱ። ቆንጆ ምሳ ነው የምንሰራው። ጤናማ የሆነ ግብአቶችን ማሳያችኋለሁ። ውድ ቤተሰቦቼ፣ ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ አብሮነታችሁን ለምታሳዩኝ እጅግ አድርጌ በጣም አመሰግናለሁ ውድ ቤተሰቦቼ፣ ሁልጊዜም ከኔ ጋር ስለሆናችሁ አመሰግናለሁ። አዳዲሶችም ደግሞ ወደ እኔ ቤተሰብ የመጣችሁ ቤተሰብ ሁኑ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እንግዲህ እንደዛ ነው እላችኋለሁ። ወድ ቤተሰቦቼ እኔም ያለኝን ለማካፈል ዝግጁ ነኝ። እኔም ከእናንተ እማራለሁ፣ እናንተም ከኔ ትማራላችሁ። አብረን እየተማማረን አብረን እንዘልቃለን። ወድ ቤተሰቦቼ ቀጣይ አሁን እንግዲህ ግብአቶቼን አሳያችሁና ሙሉ ስራውን አብረን እንሰራለን። እዚህ ጋ ደግሞ እንደምታዩት ግብአቶቼን እያዘገጃጀሁኝን ያለሁት እንግዲህ ሁሉንም አንድ ላይ አድርገን ዛሬ ቆንጆ ምሳ አብረን እንሰራለን። እንደ ቤተሰቦቼ ሌላውን እንግዲህ ሁሉንም ያዘጋጀኋቸውን ግብአቶች አሳያችኋለሁ። ሽንኩርቴን ከታትፌ፣ ስጋውን ከታትፌ ተመልሼ እመጣለሁ። አሁን እንግዲህ ሙሉ ግብአቶችን አሳያችኋለሁ። እዚጋ የተከተፈ ከፍ ከፍ አድርጌ ልክ እንደ ቁርጥ የከተፍኩት ስጋ አለ፣ ቢፍ ነው። እዚጋ ደግሞ ሽንኩርት አለኝ። እዚጋ ደግሞ ካሮት አለ። እዚጋ ደግሞ እንደምታዩት ቤል ፔፐር አለ። እንግዲህ ያው ዛሬ ጤናማ የሆኑ ግብአቶችን ነው የምጠቀመው። ከዚህም አንቲኦክሲደንት እናገኛለን። እነዚህ ደግሞ ስፔሻሊ ይሄ ኮሪያንደሩ እና እንትኑ ኮሪያንደር አለ ጋ የድንብላ የድንብላል ቅጠል አለ። ይሄኛው ግሪን ኦኔን ነው። እንደገና ደግሞ እነሱ አሉ እዛ ጋ የድንብላል ቅጠልና የእንስላል ቅጠሉ አለ። እዚጋ ደግሞ ይሄ ሽንኩርት አለኝ። እነዚህን ግብአቶች ይጠቀማለሁኝ እና እነዛን እነዚህ ልክ ሊወጡ ሲሉ ነው የሚጨመሩት ከእንትኑ በስተቀር። እና ሌላው እንግዲህ ሁሉንም እያንዳንዱን በቅደም ተከተል አሳያችኋለሁ። ውድ ቤተሰቦች እናንተ የትም እንዳትሄዱ አብራችሁን ቆዩ። አሁን እንግዲህ እዚህ ጋር ስቴን እሳቴን እንለኩሳለሁ እሳቴን ታደርጋለህ በጣም ትንሽ ዘይት ነው ያደረኳው። ታሳያችኋለሁ። ይሄው እዚህ ጋር ትንሽ ዘይት ጨምራለሁ። በጣም ትንሽ ነው የጨመርኩት። ትንሽ ጨምሬያለሁ ዘይት እንግዲህ፣ እሱ ደግሞ ትንሽ ሲፈላ ነጭ ሽንኩርቴን ጨምሬ ስራ እንቀጥላለው። አብራቸውን ቆዩ። አሁን ነጭ ሽንኩርቴን ጨምሬያለሁ። መጀመሪያ ነጭ ሽንኩርቴን የጨመርኩት አሁን ደግሞ ትንሽ እንትኑን ካቅላላሁት በኋላ ስጋውን ነው የምጨምረው። ስጋውን በዚህ ጠብሰዋለሁ። እንዲጋ ለመኮረኒ ውሃ ጥጃለ በጓን ጥብስ ተብሳረጋለሁ። ቪዲዮውን እስከ መጨረሻ እዩት። የሚጠቅመን አንድ ነገር እስከ መጨረሻ ስናየ ነው። ግብአቶቹን እርድም ጨምራለሁ፣ ሮዝ መሪ ጨምራለሁ። በሙሉ ለጤና በጣም ጠቃሚዎች ናቸው እና በአንዷ በአንዷንድ እንኳን እያካካፍን እንትን ብንለው ብዬ ነው። ሽንክርቴን እጨመራለንሽንክርን ጨመርኩ። ከግሪን ኦኒዮኑ ላይ ወደ ጫፍ ያለውን ሳይሆን ወደ ፍለፊት ያለውን እሱን ይጨምራለ ወደ ነጩ ፓርቲ ያለውን ማለት ነው።

ሮዝመሪን ጨምራለ። ትንሽ ብላክ ፔፐር ትንሽ እንጨምራለን። በማንኪያ እየለካችሁ መጨመር ትችላላችሁ። ስራዬም ስለሆነ በግምት ነው የምጨምረው። ሁል ጊዜ በግምት ለምጄዋለሁ ማለት ነው፣ ስራዬ ስለሆነ ስላችሁ። አሁን ደግሞ እዚህ ጋ ኬሪ ቅመም ጨምራለሁ። ያው ኬሪ የተመጣጠኑ ነገሮችን የያዘ ነው። ቀይዎችን እንጨምራለን። ጎረድ ጎረድ አድርጋ የከተፍኩት እንዴት እንደሚያምር እንዴት እንደሚያምር እንዴት እንደሚጣፍጥ ልነግራቸው ይችልም። ሰላም ዘን የጨው ነገር የጨው ነገር ይሄኛው እንደነገርኳችሁ እንዲበስል ስለማልፈልግ ከላይ ነው የምጨምረው። ይበቃል። ደርሶልኛል በጣም ቆንጆ ሆኖ፣ በጣም ቆንጆ ሽታው ራሱ በጣም ልዩ ነው። አሁን ይሄንን ከርንና እሳቴን አጠፋና ፓስታዬን ደግሞ አጠለፍፋለሁ ማለት ነው። አሁን እዚህ ጋር ጥብ ሮዝመሪ ነው ስላለኝ እሷን እጨምርባታለሁ ለሽታ። በቃ ክርድ እናርጌ አነካትም ትኖ እንዳትፈራርስ። እንደምታዩት መኮረኒ ቆንጆ ሆኖ በሱሉያን ጥርስ ላይ እያዝ ያደረገ ነው በጣም አልበሰልም። አሁን አወጣዋለሁኝ። አውጥቼ እንግዲህ ጠቅላላ ያው ቆንጆ ምሳ ብያችኋለሁ። ለእናንተ ቆንጆ ምሳ ይዤ መቅረብ ነው፣ ውድ ቤተሰቦቼ፣ ወዳችኋለሁ። ሁሉም ጊዜም ከኔጋ ስለሆናችሁም ሁሌ ሁሌም በጣም እጅግ አርጌ በጣም አመሰግናለሁ። አብራችንሁን ቆዩ፣ እንግዲህ የት እንዳትሄዱ። የመጨረሻው እንግዲህ በዚህ መልኩ ደርሶልናል። አሁን ወደ ገበታ ላይ ደግሞ አውጥቼ አሳያችኋለሁ። ጁሲ ነው፣ በጣም ቆንጆ ነው፣ ጤናማ ነው። እውነት መኮረኒው ስለገባ እንጂ በጣም በጣም ጤናማ የሆነ ቆንጆ ምሳኔ የተሰራው እና፣ በቃ ውድ ቤተሰቦቼ እንግዲህ ደግሞ መጨረሻውን ላሳያችሁ አብራችሁን ቆዩ። ያው እንግዲህ ውድ ቤተሰቦቼ በጣም ቆንጆ ሆኖ ደርሶልናል በጣም የሚያምር በጣም የሚጣፍጥ በጣም ልዩ የሆነ ነው። እንግዲህ ከመጀመሪያ ጀምሬ አሰራሩን አሳየቻችኋለሁኝ እናንተም ደግሞ በዚህ መንገድ ሞክሩት። አትችሉም አይደለም ሁሉም በየቤቱ የተለያየ የሙያ ዘርፍ ያለው ስለሆነ ሁላችንም እንማማርበታለን። እኔም ከእናንተ እና ለዛሬ ይዤላችሁ የመጣሁት ውድ ቤተሰቦቼ ይሄንን የመሰለ ቆንጆ ምሳ ነው። እንግዲህ ሰላም ሁኑልኝ። ከነጽ ኪችን ነው ለዛሬ እዚህ ላይ ያበቃሁኝ። መልካምን ሁሉ ተመኘውላችሁ እግዚአብሔር አምላክ በየአላችሁበት ይጠብቃችሁ፣ አሜን።